እውነትም አይሰማም ድምፃቸው። እስኪ ሁላችሁም አሁንም አድርጉ። ቅዳሴ ላይ የነበራችሁ ሰዎች ካላችሁ መዝሙር 67 ቁጥር 31 እስከ 33 ያለውን ኃይለ ቃል ነው የተዘመረው። አንዷን ሀረግ ብቻ በከፍተኛ ድምፅ እንላለን አብነን

ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ ማን ትዘረጋለች? እኛ ሌላ የምንዘረጋበት ጉዳይ የለንም። እጃችንን የምንዘረጋው ሁሉን ወደሚችል፣ ሁሉን ወደሚገዛ፣ ሁሉን ወደሚያደርግ ወደ እግዚአብሔር ነው። ኢትዮጵያ እጆቿን ወደ እግዚአብሔር ስትዘረጋ እሱ ደግሞ እጆቹን ወደ ጠላቶቿ ይዘረጋል። ክብር ምስጋና እግዚአብሔር ይሁን። ወገኖቼ፣ መጽሐፍ እንደሚነግረን ሁላችሁም ዘውትር እንደምትማሩት ትምክህታችን እግዚአብሔር ስለሆነ መጽሐፍ የነገረን የሚመካ ሁሉ በማን ይመካ ይላል፣ በማን ይመካ ይላል። ትምክህቱ እግዚአብሔር የሆነለት ሰው እግዚአብሔርን ያመስግን። አመስግኑት እግዚአብሔር፣ ሌላ ትምክህት የለናው ዛሬም ኢትዮጵያ እጆቿን ወደ እግዚአብሔር ካልዘረጋች አትፈወስም። ዛሬም ኢትዮጵያ እጆቿን ወደ አምላኳ ካልዘረጋች እምባዋ አይደርቅ፣ ካቀረቀረችበት ቀናትንም ጉድረቷ አይሆና። የክርስቲያን ተግባሩ እጁን ወደ አምላኩ መዘርጋት ነው። መጽሐፍ እንደሚነግርን እነዚያ በሰረገላ እነዚያ ደግሞ በፈረሶቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ከፍ ከፍ እንላለን አለመጽሐፍ ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ብቻ ነው ሊያስመካል የሚችለው። የተወደዳችሁ ክርስቲያኖች ቅድም ረሃ ግብሩ መሪው እንደተናገረው ታላቁ መሪ አጼ ምኒሊክ ክተት ሰራዊት አውጀው ጠላት እግል አድርገው እነሆ በሳር ቤት የነበረውን ጎጆ እንዲህ ባለ ባማረ በተዋበ ህንፃ ሰርተውናል። ዛሬ ወገኖቼ ምናልባት በአራቱም አቅጣጫ እንደ ጣልያ ያለ ሰራዊት የለብን ይሆናል። አሁን ዛሬ እንደ አጼ ምኒልክ የተወደዳችሁ ክርስቲያኖች፣ የቤተ ክርስቲያን አባቶች እንዲህ ይላሉ። ስጋችሁ ላይ አዋጅ አውጁ፣ ጾም አውጁ፣ ንስሐ አውጁ፣ ስግደት አውጁ፣ ለቅሶ አውጁ፣ ይቅርባይነትን አውጁ። የቤተ ክርስቲያን ትምህርት፣ የቤተ ክርስቲያን አስተምህሮ ይሄ ስለሆነ እንደምታውቁት እንዲህ ስታደርጉ ታላቁ የሆነ የጣሊያኑ መሪ ኢትዮጵያን ሊወጋ የመጣው መሪ የተናገረው ሰራዊቱ ሳይሆኑ በለጭፈረሱ ፈረሱ ላይ የተቀመጠው ወጣት ሰራዊቶቻችንን ጨረሰብን ብሎ ነው የተናገረው። በለጭፈረሱ ፈረሱ ላይ የተቀመጠው ወጣት ይህና የእናንተ ወዳጅ ቅዱስ ጊዮርጊስ ነው። ለእናንተ ይድረስልን፣ ለትዳራችን ይድረስልን፣ ለጤናችን ይድረስልን፣ ለሀገራችን ይድረስላት። ዛሬ የምናለቅስበት ብዙ ጉዳይ አለ። ዛሬ የጎደለብን ብዙ ጉዳይ አለ። ዛሬ የሚያስጨንቀን ብዙ ጉዳይ አለ። ዛሬም እንባ የምናፈስበት ብዙ ጉዳይ አለ። ወገኖቼ፣ ዘወትር የምንማረው ከትምህርቱ እውቀት እንድናገኝ ነው። ምክንያቱም መጽሐፍ የሚነግረን እያንዳንዳችን በምን መንገድ እንድናስተውል በክርስትና ውስጥ ቃሉን ሰምተን እንድናልቅ በፈተና እንዳትወልቁ በነፍሳችሁ ዝላችሁ እንዳትወልቁ ከሀ ተኞች በደረሰው መቃወም የጸናውን አስቡ ይላል ዕብራውያን 12 ቁጥር 3 ላይ የጸናውን ቅዱስ ጊዮርጊስን እንድናስብ እግዚአብሔር ይርዳ የጸኑትን ክርስቲያኖች እንድናስብ ታውቃላችሁ ቅዱስ ጊዮርጊስ ገና ወጣት ለግላጋ ያለ እዚህ ቤተ ክርስቲያን መቼም የሚያስደንቁ ነገሮች አሉ አሁን እንደምታዩት ሶስት ታቦታት አሉ። ታውቃላችሁ ምናልባት እንደው አጋጣሚ ሆኖ እድል ገጥሞን እድለኛ ሆነን እዚህ ደብር ላይ እግራችን ቆመ እንጂ እቺን ደብር ለመርገጥ አፈሯን ለመቀባባት እጣኑን ለማሽተት ቆሞ ለማስቀደስ የተመኙ ዘመናቸውን ግን ያልቻሉ ሰዎች እኮ አሉ እናንተ እኮ እድለኞች ናችሁ ወገኖች አመስግኑት እግዚአብሔር የማን ክብር ቀደመ እግዚአብሔር ይክበር ይመስገን በረከታቸው ይመረኩ እንድላቸው አመስ ወገኖች ከነገስታት ዘር ከተዋበው ቤተሰብ የሚበላ የላበ የጣበ ከሚበሉበት ቤት ወጥተው እኛ እኮ እግዚአብሔር ትዝ የሚለን ሲጎልብን ነው። እኛ እኮ እግዚአብሔር ትዝ የሚለን ስንጨነቅ ነው። እኛ እኮ ጸሎቱ የሚመጣልን ወገኖች ሲጎልብን ነው። እግዚአብሔርን የምናስበው ስንጨነቅ ነው። በጾመ ነነዌ ዮናስን ስናስብ እንኳን በመከራ ውስጥ ባለ ጊዜ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩታል። እነዚህ ወጣቶች ግን ገና በተደላደለ ኑሮ ሮጠው ሳይጠግቡ ውበታቸው ሳይረግፍ ከእኔ ክብር የእግዚአብሔር ክብር ይበልጣል ብለው ለእግዚአብሔር ራሳቸውን አስገሱ። የነገሥታቱን ቤት የሚበላውን የሚጠጣውን ተዉ። መጽሐፍ ቅዱስ እንደሚነግረን ዕብራውያን አስራ አንድ ቁጥር ሀያ ሶስት ላይ ሙሴ ግን ካደገ በኋላ የፈርዖን ልጅ ነቢሉት በእምነት እምቢ አለ። ከግብፅ ባለጠግነት ይልቅ በክርስቶስ መነቀፍን መረጠ ይላል መጽሐፍ። የሁላችሁ ከራሳቸው እርካታ እግዚአብሔር እንዲረካባቸው በህይወታቸው ፈለጉ። ውበታቸውን ተዉ፣ ንብረታቸውን ተዉ፣ ሀብታቸውን ተዉ። መጽሐፍ ምን ይላል? የጠገበች ነፍስ የማር ወለላን ትረግጣለች የተራበች ነፍስ ግን የመረረ ሁሉ ይጣፍጣታል ይላል ምሳሌ 27 ቁጥር 7 ላይ። ነፍሳቸው በእግዚአብሔር የጠገቡ ቅዱሳንን ነው የምናከብረውና ከፍ አድርጋችሁ እግዚአብሔር እንድታመሰግኑ ጠይቃለሁ። ተነስተን እንስራ አሉ፣ እጃቸውንም ለበጎ ስራ አበረቱ። እስቲ ሊገሙት እነሱም ተነስተን እንስራ አሉ እጃቸውንም ለበጎ ስራ አበረቱ። ክብር ምስጋና ለአምላካችን ለእግዚአብሔር። ነህምያ ነው ስለ እግዚአብሔር ቤት መቃጠል ስለ በሮቿ መፍረስ ተናገረ። እያለቀሰ በንጉሱ ፊት የሚበላ የሚጠጣ ሲያቀርብ ልቡ በሐዘን ስለተነካ የልቡ ሐዘን ፊቱን አይታየ ንጉሥ ሲመለከተው አስኖ አየው። አንተ ሰው ስለ ምን አስርህ፣ ስለ ምን ተክዘህ አየህ አለው? ይሄ የልብ ሀዘን ነው እንጂ ሌላ አይደለም አለው። እሱም ተናገረ የእግዚአብሔር ቤት ፈርሶ በሮቿ በእሳት ተቃጥለው እንዴት አድርጌ እደስታለሁ? እንዴት አድርጌ ወይን ጠጅ እጠጣለሁ? እንዴት አድርጌ ብስቱን እበላለሁ? በሀገሬ የቅዱሳን አስ በማረፊያ የሆነችው የኢየሩሳሌም ቤተ መቅደስ ፈርሳለች ብሎ ባወጀ ጊዜ ወደ ህዝቡን ሊሄድ ነገረው። እሱም ህዝቡን ሰበሰበ፣ አሰማረ፣ ተናገረ። ባአካቴው መሳለቂያ እንዳልሆን የእግዚአብሔርን ቤተ መቅደስ እንስራ ብሎ አወጀ። ዛሬ እዚህ ያሉ ካህናት ጠቅላላ ነህመያዎች ናቸው። ያለባቸው ኃላፊነት ለህዝቡ የኢየሩሳሌምን ቤተ መቅደስ መፍረሷን፣ ማርጀቷን እድሳት እንደሚያስፈልጋት ማወጅ ነው። እኔ መጀመሪያ እዚህ ፊት ለፊቴ ላላችሁ ጠቅላላ ሶሻል ሚዲያዎች በምታስተላልፉት ሶሻል ሚዲያ ጠቅላላ አሁን ለመጀመሪያ ጊዜ አስራ አራት ሀያ ሦስትን እያወጃችሁ እንድትቆዩ ፈልጋለሁ። አሁን ጀምራችሁ አስራ አራት ሀያ ሦስትን እያንዳንዳችሁ ሚዲያዎች እያንዳንዳችሁ ሚዲያዎች አስራ አራት 23 በንግድ ባንክ፣ በአቢሲኒያ ባንክ፣ በአዋሽ ባንክ፣ በአባይ ባንክ፣ በንብ ባንክ፣ በቡና ባንክ፣ በኦሮሚያ ኮርፖሬሽን ባንክ፣ በሌሎች አጠቃላይ ባንኮች አስራ አራት 23 ስትሉ ለዚች ቤተ ክርስቲያን ሕንፃ ማሰሪያ እድሳት ስለሚሆን በየሶሻል ሚዲያዎቻችሁ እንድታውጁ እጠይቅና ከዚያ እንድትከፍቱግን ይፈልጋለን የስንበት ትምህርት ቤቶች አስተባባሪዎች አንድ በጭብጨባ በልልታ እምታውጁል እንፈልጋለን። አንድ ጊአንድ ጊዜ ምን እግራችሁ ያላችሁ የአቅማችሁም አንድም ብርም ያዛችሁ አስር ብር መቶ ብርም ያዛችሁ መቶ ሺ ብር ይዛችሁ አቅማችሁ የፈቀደ ሰዎች ወላዲታ አምላክ ድንግል ማርያምን እየተሳለማችሁ ቅዱስ ጊዮርጊስን ደጅ እየጠናችሁ አቡነ አረጋዊን እየለመናችሁ ጸሎት እያደረጋችሁ በስውር የለመናችሁት በግልጽ እንዲሰጣችሁ በዚህ አውደ ምሕረት እየመጣችሁ ባይኖራችሁ እንኳን እዚህች ጋር ድፍት ብላችሁ እንድትመለሱ አሁን እናሳለን። ስለዚህ መንገዱን እባካችሁ ከፊት ለፊት ያላችሁ ሰዎች እንድትከፍቱልን ልንጠይቃለን።